ዛሬም ትወዱታላችሁ ብለን ያሰብነውን ፊልም ይዘን መተናል። ላይክ በማድረግ ተጋብዙልን። ፊልሙ ሲጀምር ሱሪ የምትባል እናቷ ሁሌም ብቻዋን ትታት ስለምትሄድ ብቸኝነት የሚሰማት ልጅ እናያለን። ሱሪም ሁሌም ወንድም እንዲኖራት እየተመኘች ቲቪ ስታይም ሶስት እንድማማቾች የመሰረቱትን ባንድ ታይና አድናቂያቸው ትሆናለች። ከአመታት በኋላም በአድናቂነቷ ትቀጥላለች። አንድ ቀን ከትምህርት ቤት ስትመለስም እናቷ ትደውልና እንደምታገባና አዲሱ ባሏ ልጆች ስላሉት ህልሟ እንድትሳካ ተነግራትና እንድትተዋወቃቸው ትጠራታለች። እሷን በደስታ እየዘለለች ስትደርስ ግን ልጆቹ የምታደንቀው ባለ አባላት መሆናቸውን ስታውቅ በድንጋጤ ደርቃ ትቀራለች። ከጊዜያት በኋላ ማብራቸው መኖር ትጀምርና እነሱ የሚማሩበት ትምህርት ቤት ትዘዋወራለች። የመጀመሪያ ቀኗ ላይም ሲጣሉ አይታቸው ይደብራታል። ሁሌም የሚዋደዱ መስሏት የነበረ ቢሆንም ከገባች ጀምሮ ግን ያለማቋረጥ ይጣላሉ። ማናጀራቸውም እህታቸው መሆንሽ ማንም ማወቅ የለበትም ተጠንቀቂ። እሺ። ከትምህርት ስትመለስም ሁሉም መጣላታቸውን ባለማቆማቸው ታዝናለች። መጽሔት ላይ እንደሚዋደዱ የተጻፈውን ተመልክታም ውሸት እንደሆነ ታስባለች። ከዛም እነሱን ለማስታረቅ ፓርቲ ለማዘጋጀት ተወስንና የሚወዱትን ነገር ሁሉ ማዘጋጀት ትጀምራለች። ሲመጡም ሁለቱ በኬኩ መጣላት ትጀምራሉ። ሳይ የሚባለው ወንድማቸውም ለማስቆም ቢሞክርም ሳይሳካለት ይቀራል። እሷም በጣም ትናደድና ኬኩን ስትወረውርባቸው ሳን ይመታዋል። እነሱም ከዚህ በፊት የተረጋጋች ሰው ስለነበረች በንዴቷ አደንግጠው ሲዞሩ እራሷን ትስታለች። ክፍል ወስደዋትም ከነቃች በኋላ ላደረግነው ነገር ይቅርታ፣ እኔም ኬኩን በመወርወሬ ይቅርታ። ከዛም አንድ ክፍል ለመተኛት ይወስናሉ። በቀጣዮቹ ቀናትም ኮንሰርት ስለነበረባቸው ሲለማመዱ ከጎናቸው ትሆናለች። የኮንሰርቱ ቀን ምግብ ይዛላቸው ስትሄድ ከሆነ ልጅ ጋር ትጋጭና መታወቂያዋን ትጥለዋለች። እሱም አንስቶት ያዩና ፈገግ ይላል። ክፍላቸው ውስጥ የደምሳ ስላልነበረ ግራ ተጋብታ ሳይቴዶ ነው። ብዙ ጊዜ መድረክ ላይ ከመውጣቱ በፊት ብቻው መሆን ይወዳል። እሷ ምግቡን ይዛለት ሄድና ደስተኛ አለመሆኑን ስታስተውል፣ ምን ነው ተረበሽክ እንዴ? ብዙ አትጨነቅ፣ እኔ በጣም ነው የምተማመንብህ። ሁሉንም ሰው እንደዚህን የምታበረታችሁ ቆየ መር በወድሽ ስ ግምን ታደረጊያለሽ እንደ እህት ሳይሆን እንደ ፍቅረኛ። እሷ ምን ማለት እንዳለባት ስላላወቀች መልካም እድል ብላው እየሮጠች ትሄዳለች። ኮንሰርቱ ማቅረብ ሲጀምሩም ደስ ብሏ እያየች እያለ ሳያላት ነገር ትዝላትና ልብ ምቷ ሊቆም እንደነበረ ታስባለች። በድንገት መብራት ይጠፋና ደንግጠው ቆመው ይቀራሉ። እሷም ያን ሁሉ ጊዜ የለፉትን ታስታውስና የስልኳን ባትሪ በማብራት እንዲቀጥሉ ስትናገር ሁሉም ተመልካች እንደሷ ማድረግ ይጀምራል። እነሱም በተሰጣቸው ፍቅር ልባቸው ይነካል። ወዲያውም መብራቱ ይበራና መቅረባቸውን ይቀጥላሉ። ማታ ላይ ምሳ ለአረክሹ ነገር በጣም አመሰግናለሁ፣ እወድሻለሁ። እሷ ምን ማለት እንዳለባት ስላላወቀች በድጋሜ ደርቃ ትቀራለች። በነጋታውም ሳያላት ነገር ስታስብ ከ የሚባለው ወንድማቸው ይመጣና ናይ ወደ ቤት አብረን እንሂድ እንዴ እኔ እዚህም ሆኔም በምናወቅ በጂፒኤስ ነዋ እሱም እንደሚጨነቅላት በማውቋ ደስ ይላታል ከዛ መታወቂያዋን የወሰደው ልጅ ይመጣል እናም የሶስቱ ጓደኛ የሆነ እሩ የሚባል ልጅ እንደነበረ እናያለን እሱም ልጅ እያሉ እንደ ትልቅ ወንድሟ ታየው እንደነበረ ይነግራትና አስታውሳው ይጠቃቅፋሉ ካም አሁን ግን የኛ እህት ናት። አባታችን ናቷን ስላገባ እሺ፣ ግን ብቻዋን ላዋራ ትችላለሁ። ከዛም ስለ ድሮ ሲያወሩ ይቆዩና በቅርቡ ኔም ዘፋኝ ለመሆን ስላልጀምር ነው። ከዛም ሌሎቹ ስለመጡ ወደ እነሱ ትሄዳለች። ሩም ልጅ ያሉ ልዑል ሆኖ እንደሚጠብቃት እንደነገራትና ዘፋኝ ለመሆን የወሰነው ለእሷ ብሎ እንደነበረ ያስታውሳል። ከዛም ሳ እጇን ሲይዛት ስላየ እንደሚወዳት ይጠረጥርና ሮጦ ሄዶ ጉንጯን ይስማታል። ወደ ሳዞሮም መቼም ቢሆን አልተዋትም። እሷም በጣም ስላፈረች ጥላቸው ትሄዳለች። ሳም መቼም ቢሆን እንደማይተውለት በሚያሳይ ሁኔታ ያፈጥበታል። በቀጣዩ ቀንም ከትምህርት ስትወጣ እሩ የጠበቃት መሆኑን ታይና ልታመልጠው ትሞክራለች። እሱም ይይዛትና መታወቂያዋን ይሰጣታል። ከዛም ቤት እንደሚሸኛት ይነግራትና መኪና ውስጥ ያስገባታል። መቼም ቢሆን ተስፋ አልቆርጥም። ያንቺ ምርጥ ልውል መሆነው ነኝ ነኝ ይልና ያቅፋታል። እሷም ሳ እንደምትወደው መናገር ስላልቻለች አሁንም ደርቃ ትቀራለች። በቀጣይም ቀን ከሳ ጋር ቤተ መንግስት ይጎበኛሉ። ከዛ ምግብ ለመብላት ሬስቶራንት ሲሄዱ ያያቸው አንድ የፊልም ሰሪ ተዋናዮቹ ስለቀሩበት እሱ ልዑል እንዲሆን ይጠይቀዋል። እሱም እሺ፣ ግን እሷ ልዕልት ከሆነች ብቻ ነው የምሰራው። ልጁ ሚስማማና ልብሳቸውን ለብሰው መድረክ ላይ ሲወጡ ሁሉም ሰው ያደንቃቸዋል። ከዛም እሷም እንደምትወደው ትነግረዋለች። ጠዋት ከእንቅልፏ ስትነቃም ባረገችው ነገር በጣም ታፍርና እሱን ላለማየት ትወስናለች። ቁርሲ በላም ታገኘውና እንዴት አደርክ ብላ ጥላው ትሮጣለች። በድጋሚ ትምህርት ቤት ውስጥም ትደበቃለች። እሱም ሁኔታዋ ስለገባው ያዋራትና ምንም ነገር ለማድረግ መቻኮል የለብንም አትጨነቂ። ስለ ተረዳኸኝ አመሰግናለሁ። ከዛም ከወንድሞቹ ጋር አብሮ ወደ ቤቱ ሲሄድ መስኮት ላይ ሆና ትሰናበተዋለች። ዘወር ስትልም ያል የሚባል ልጅ ይመጣና ከእሳ ጋር ያላትን ፎቶ አሳይቷት እንድለቀው ትፈልጋለች። ፍቅረኛሞች ናቸው ማለት ትችላለሁ? አይ ቤተሰብ ነን። ከዛም የራሱን ፎቶ ያሳያትና ከሩ ጋር አንድ ባንድ ነን። ሁሌም ስለ አንቺ ስለሚያወራ መለየት እንደሚያደረግሽ ማወቅ ፈልጌ ነው። ስለዚህ ፍቅረኛ እንዲሆንሽ ታስመሳያለች ማለት ነው። መጀመሪያ ላይ ባትስማማም ፎቶ እንዲለቀቅ ስላልፈለገች እሽ ትለውና አቅፏት እየዞረ ፍቅረኛው እንደሆነች መናገር ይጀምራል። እሷን በጣም ስላፈረች ጣራው ላይ ወጥታ ትቀመጣለች። ተከትሏት ሄድና መጀመሪያ ሊያሾፍባት ቢያስብም ጥሩ ልጅ መሆኗን አይቶ ግን እንደ ተወ ይነግራትና ፎቶዎቹን ያጠፋላታል። ቀድሞ የሚወጣው ዘፈናችን ላይ የምትሳተፍ ሴት እንፈልጋለን። አንቺም የምትፈልጊ ከሆነ ላናግራቸው እችላለሁ። እሷም ከሳኩል የመሆን እድሏ እንደሆነ ሆነ ታስብና ማታ ላይ ትነግረዋለች። አንቺ የምትፈልጊ ከሆነ ትችያለሽ፣ ሁሌም ቢሆን ከጎንሽ ነኝ ብሎ ያቅፋታል። ከዛም ወንድማማቾቹ ይመጡና ያበረታቷታል። በነጋታውም ለቀረጻው ተዘጋጅታ ትሄድና በተሳካ ሁኔታ ቀረጻውን ትጨርሳለች። የእነሳ ማናጀርም እናሩ በጣም ተቀባይነት እንዳገኙና ሙዚቃቸው እንደተወደደላቸው ይነግራቸዋል። እነሱም ቢሆን በአሁኑ የተሻለ እንደሰሩ ይነግራቸዋል። ከዛም ወደ ዝግጅቱ አብራቸው ትሄድና በቀጣዩ ቀንም ልምምድ ላይ ያሉ ምግብ ይዛላቸው ስትሄድ ማናጀሩ ስራ ስለበዛባቸው መግባት እንደማትችል ይነግራትና ስትመለስ እሩን ታገኘዋለች ወደ ቤቷም ይዛው ትሄድና ትንከባከበዋለች። እሱ እንደወጣም ወንድማማቾቹ ይመጡና ልምምድ አልቋል፣ አሁን ጉዞ ልንሄድ ነው። እኔ መምጣት ትችላለሁ? አዎ፣ ቤተሰብ እኮ ነን በሏት ወደ ውስጥ ሲገቡ ሳያቅፋትና በጣም ናፍቀሺ ነበር። በጉዞ ላይም ሁሉም ስራ ስለበዛባቸው ብቻዋን ይደብራታል። ከሩ ጋር የሚሰራው ልጅም ብቻዋን ከመሆን ሞቃቱ ውሀው ጋር መሄድ እንደምትችል ይነግራትና ስትደርስ የወንዶች ተራ ስለነበረ ሳን ውስጥ ታገኘዋለች። እሱም እዚህ ምን ሰራለሽ አሁን የወንዶች ሰዓት እኮ ነው። ልትበጣ ስትልም ድምፅ ስለሰሙ እንድትደበቅ ይነግራታል። ከዛምሩ ይመጣና እንደሚወዳት ሲያወራ ስለሰማቸው ታዝናለች። እሱ ሲሄድም ሳንድትወጣ ይረዳትና አንድ ላይ ይቀመጣሉ። በጣም ቆንጆና ችሎታ ያለህ ዘፋኝ ናት፣ እኔ ግን አብረኝ ራስን ሆነህ ጊዜ እንድናሳልፍ ነው የምፈልገው ብላው ታቅፈዋለች። ከጉዞ ሲመለሱም አብረው ጊዜ ማሳለፋቸውን ይቀጥላሉ። እሷም የባስኬትቦል ቡድን ውስጥ ተቀላቅላ ውድድር ማሸነፍ ፈልጋት ለማመዳለች። ሽልማቱም የሚሆነው ማቾቹን ዘፈን ቀጥታ ማየት ነበር። ግን ምንም ያህል ብትጥርም ስላልተሳካላት ልጆቹ ያሽፉባታል። እሱም ሳያንሳቸው በኳስ ሊመቷት ሲሉ ያን ድናትና ችግር የለውም እኔ ያለ ማምዳት አለው። አይ አይሆንም፣ ሰዎች ካዩን ጥሩ አይመጣም። ስለ ሳስበሽ ኗ እሱን እርሺውና ጥሩ ተጫዋች ለመሆን ሞክሪ። ለምክሩ አመሰግናለሁ፣ ግን እራሴን ለማምዳለሁ። ከዛም ወደ ሰዓት ሄድና ልምምድ ስለሚኖረኝ ቶሎ አልመጣም። ከያ ጋር ነው እንደምትለማመ ለማመጁ? አይ ብቻ ይን ነው። እሱም ደስ ይለውና ብራስሌቱን ሲሰጣት እሷን በጣም ደስ ይላታል። በቀጣዮቹ ቀናት ምግብ ለመስራት ቢዚ ስለነበረች ፕሮግራም ታውጣላቸዋለች። ለመምድ ላይ ያለች ማብሯት የሚጫወቱት ስትጨርስ ኳሱ እንድትመልስ ይነግሯታል። እሷም ለመመለስ ስትሄድ ግን በሩን ይዘጉባታል። ይህንን ያደረጉትም ደግሞ ያል ልዩ ትኩረት ስለሰጣት ቀንተው ነበር። በይ ውድድሩ እስኪያልቅ እዛው ቆይ። በሩ እንዲከፍቱላት ስትለምንም ያል እዛ ውስጥ ተኝቶ ስለነበረ ታየዋለች። ወደ እሱ ጋር ሄዳም ስልክ ይዘሃል እንዴ እሱም ስልኩን ባይወጣውም ምንም ቻርጅ አልነበረውም። እሷ መረጋጋት ስላልቻለች በሩ መቀጥቀስ ስትጀምር ሊያረጋጋት ይሞክራል። ወንድማማቾቹም የነሩ ቡድን እንደበለጣቸውና ሁለተኛ እንደወጡ ይነገራቸዋል። በዚህ ከቀጠሉም በእነሱ እንደሚተኩ ሲነገራቸው ሳ በጣም ይናደድና መቼም ቢሆን እኛ መውደቅ የለብንም እነሱ ሪ መጋዘን ውስጥ እያሉም በጣም ይዘንብና መብረቅ ሲጥልም ያል ዘሎ መጥቶ ያቅፋታል። ከዛም ይቅርታ መብረቅ ስለምፈራ ነው። ሁለቱም ቡድኖችም ሱሪና ያል እንደጠፉ ይረዳሉ። ያልም አጠገቧ ላለመሄድ በመንገድ መስመር ይሰራል። ግን መብረቁን ስለፈራ አጠገቡ ትቀመጥና መብረቁ እስኪቆም መቆየት ትችላለሁ። ስለ ማቶ ጂኝ አጠገብ የመሆኑ እረፍት እንዳይነሳሽ ብዬ እኮ ነው። አንተ ጅል፣ ችግር የለውም ባክ። ከዛም ስታስነጥስ ጃኬቱን ይሰጣታል። ከቆይታ በኋላም ድምፅ ሲሰሙ ትጠራቸውና ያድኗቸዋል። በነጋታውም የመጀመሪያውን ዙር ታሸንፋለች። ያለ ወራት ሲደም ሳይደርስና ከእሷ ብትርቅ ምን ይመስልሃል? ተይዘው ይወጡና ፍቅረኛ አይናት አብረሃት እንድትሆን አልፈልግም። ለምን አልሆንም? እኔም ወዳታለሁ። ልክ ለክ ባንዳችሁ እየተረሳዳለሁ ሁሉ እሷንም ለወስዳ ትችል ይሆናል። ምርጫው እሷ ነው። በሌላ በኩል እሷም በውድድሩ ታሸንፋለች። ለሽልማቷ ስትጠራም ስላልመጣች ወንድማማቾቹ ይወጡና ሽልማቷን ከሁሉም ጋራ መጋራት ስለፈለገች ለሁሉም እንደሚዘፍኑ ይናገራሉ። ከዛም ደስ በሚል ሁኔታ አቅርቦ ይጨርሱና ሲወጡም ታመሰግናቸዋለች። ሳን ልታዋራ እጁን ስትይዘውም ከአሁን ወዲ ግንኙነት እንዲኖረን አልፈልግም እህቴ እንዲሆንሽ መቀጠል እንችላለን ይላትና ትደነግጣለች። ማናጀራቸውም ቀጣዩን ውድድር ካሸነፉ ቦታቸውን ማስመለስ እንደሚችሉ ይነግራቸውና ሳን እንደሚያሳኩት እርግጠኛ ይሆናል። በነጋታው ማናጀሩ ቤታቸው ሄዶ ሁሉንም እንድትቀሳቀሳቸው ልምምድ ሲሄዱ አብራቸው እንድትሆን ይነግራታል። ቦታው ላይ ስደርሱ የነሩ ቡድንም እዛው ላይ ጠብቋቸውና ማናጀሮቻቸው ማንም ያሸንፍ ማን ከሁለቱ ቡድን መሆን እንዳለበት ይነገራቸዋል። ቀኑን ሙሉ ሲለማመዱ ከቆዩ በኋላም ሲጨርሱ ውሃ ስትሰጣቸው ሳ እሷን ችላ ብለዋት ሲሄድ ወንድሞቹ በሁኔታው ግራ ይጋባሉ። ውጭ ላይም በረዶ መጣል ሲጀምርም ሱሪ በታስ ትጫወት ቆይና ኡሪ መጥቶ ስለ ልጅነታቸው ሲያወሩ ይቆያሉ። ከዛም ሳይቅፋት ቀስ ብላ ታስለቅቀዋለች። ሳን ለምቶ ስለምትወጅኗ እኔን የምትርቂኝ አይ ችግር የለው ማንንም ብትወጂ አንቺ ለእኔ ሁሌ ምርጥ ሰው ነሽ። እሱ እንደሄዳም ሳይ ሰጣትን ብራስሌት እንደጠፋታይና መፈለግ ትጀምራለች። እሱም እንዳልተመለሰች ሲያውቅ ስለተጨነቀ ወጥቶ ይፈልጋትና ሲያገኛትም፣ እዚህ ብርድ ላይ ምንድን ነው የምትሰሪው? ብራስሌት ጠፍቶብኝ እየፈለግኩት ነበር። በኋላ እንፈልገዋለን፣ አሁን የሚያስጨንቀኝ ጉዳይ አይደለም። አይ እኔ ማግኘት ፈልጋለሁ፣ በድጋሚ በረዶ ከጣል አላገኘውም። እሱ ምንም ሳታደርገው በእሷ ላይ ክፉ በመሆኑ ይጸጸትና ያቅፋታል። ወዲያው ግን ራሷን ስታ ትወድቃለች። እሱ ወቅፎ ክፍለው ስዳትና ጠዋ ስትነቃም ደና ስለነበረችና ከሳ ጋርም ስለታረቀች ተደስታ ለሁሉም ቁርስ ሰርታላቸው ያመሰገኗት እያለ ድምፅ ይሰሙና ይወጣሉ። ጋዜጠኞችም ከሩ ጋር የተነሳችውን ፎቶ እያሳዩ የእውነት ፍቅረኛ መሆኗን ይጠይቁና ስለ ሙዚቃቸው ማውራት ይጀምራሉ። ሁሉም በዚህ ደንግጠው ወደ ውስጥ ሲገቡ እሩም ሁሉም ውሸት እንደሆነ ይናገራል። የአለም ቪዲዮ ላይ እንድትሰራ እሱ እንደጋብዛት ቢናገርም ማናጀሩ ውድድሩ እንደተሰረዘና እሩም ለትንሽ ቀናት እንዳይወጣ ይናገረዋል። ቀናት ቢያልፉ ሞሬው አሁንም ባለመቆሙ ስትጨነቅ ሳያያትና ስለተጨነቅሽ እኮ ምንም አታመጪም፣ ትንሽ አረፍ በይ። እሺ፣ አመሰግናለሁ። ከዛ ሞዴሩ ጋር ትሄድና ሁሉም ነገር እሸት እንደሆነ መናገር እችላለሁ እኮ። አይ ራስሽን ችግር ውስጥ እንድትከች አልፈልግም። አንተ እኮ የልጅነት ጓደኛዬና በዛ ሌላኔ ሁሌም ጥሩ ሰው ነበርክ። ይህንን ማድረግ አለብኝ ስላ ሰበችለት በጣም ደስ ብሎት ግንባሯን ይስማትና እንደሚወዳት ይነግራታል። እናም ሁሉንም ነገር እሱ እንደሚያስተካክለው ያስረዳታል። በነጋታው ያል ጓደኛ ይመጣና አብሮ የምትሄድበት ቦታ እንዳለ ይነግራታል። ከዛም ክለብ ይወስዳትና ያል ልምምዱን አቅሞ እዚህ እንዳለና እንደሚያሳምኑት እንድትረዳው ነግሯቸው ተበታትነው ሲፈልጉት ሁለት ልጆች ያስቸግሯታል። በዛም ሰዓት ያሉ ይመጣና ያድናታል። ከዛም ጓደኛው እንዲመለስ ቢጠይቀውም እምቢ ስላለው ተናዶት ይሄዳል። እሷ ም ልታሳምነው ስትሞክር ሞክር እንደሚወዳት ደነግጣለች ተደነግጣለች። ሁለቱ ልጆችም ታዋቂ መሆኑን ሲያውቁ ተመልሰው ይመጡና መጥፎና አስመሳይ ሰው መሆንህን ካላመንግ መጠጡን እንደፋባታለን። እሷም ትናደድና መጠጡን እራሷ ላይ ደፍታው አንተ እንደምትለው አይደለም እሱም ሆነ ሌሎቹ አባላት ጥሩ ሰዎች ናቸው። ልጁም ተናዶ ሲወረውራት ሳያድናትና በእሷ ቦታ ይጎዳል። ሆስፒታል ወስደውት ማናጀሩ ይመጣና በደንብ እንዲያርፍ ውድድሩንም ለናሩባንድ እንደሚተውላቸው ይነግሯቸዋል። ሳም በዚህ ሁኔታ እንደማይስማማ ሲናገር ያል ከመሸነፍ አለመወዳደር እንደሚሻል ይነግረዋል። እሱም በቶሎ አገግሞ መወዳደር እንደሚፈልግ ይናገራል። ሁለቱም ከሄዱ በኋላም ሱሪ ልትበጣ ስትል ለምን ትንሽ አትቆይም! አይ እኔ ሁሌም አብሬ ሲሆን ሁሌም ችግር ውስጥ ነው የምከትህ። አይ እኔም እኮ ብዙ ስህተት ትሰራለሁ ሰዎች ጥሩ ጎኔን ብቻ ስለሚመለከቱ ነው። ውድድሩን አሸንፌ ቦታሽ ከኔ ጎን እንደሆነ ሳይሻለሁ። ግን እኮ ተጎድተሃል። ችግር የለውም አንቺ ብቻ መኘኝ። ከዛም እንደምታምኖ ትነግረውና ታቅፈዋለች። ወንድሞቹ ውድድር ላይ ለመሳተፍ ቢጠይቁም ማናጀሩ እንደማይፈቅድላቸው ሲናገር የእሩ ቡድኖች ይመጡና መሳተፍ እንዳለባቸው ካሸነፉም ተወዳድረው ማሸነፍ እንደሚፈልጉ ሲናገሩ ይፈቅድላቸዋል። ወንድሞቹ ሲለማመዱም እየቀረጸች ትልክለትና መለማመድ ይጀምራል። የውድድሩ ቀን ላይ እግሩን እየታሸገለት እያለ አብረሽ ሄደሽ እንድትደግፊ እፈልጋለሁ። እሷም ትስማማለች። እነ ሩ ካቀረቡ በኋላም የነሱ ተራ ሲደርስ መጣላት አቁመን እንድንስማማ ስለረዳሽንና ከጎናችን ስለሆንሽ እናመሰግናለን። ከዚያም ሲያቀርቡ አሪፍ ስለነበረ ሰው ሁሉ ይደግፋቸዋል። በድንገትም ሳእግሩን ወለም ብሎት ሲወድቅም ሌሎቹም ማውቂያ ይወድቁና የደንሱ አካል እንደሆነ ያስመስላሉ። አሪፍ አድርገው ስላቀረቡትም እነ ሩ ሁሉ ሳይቀሩ ያሞግሳቸዋል። ሲጨርሱም ከሳ ጋር ወደ ቤት ይሄዳሉ። እሱም እስከ መጨረሻው አብሯት ለመሆን ቃል ሲገባላትና በስራውም ትልቅ ቦታ እንደሚደርስ ሲነግራት ፊልሙ ይጠናቀቃል። በሌላ ፊልም እስከምንገናኝ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ።